ሰላም ቤተሰብ ይሄ ዳኔ የተባለው ማለት ነው ያለ አቅሙ ለካ ፍጥፍጥ የሚለው ማለት ነው ብሩኬ አንተ ወደ ላይ ሆነ እኮ ማለት ነው ወደ ታች ክርኩም ብታደረገው ማለት ነው መሬት ውስጥ፣ መሬት ራሱ ማለት ነው መቆፈር አያስፈልገውም፣ ስምጥ የሚል ልጅ ነው። ነገር ግን ማለት ነው ብሩኬ እንግዲህ ፋይሉን አሳየኝ፣ የት ነው ፋይሉ እያለ እየጠየቀው ነበረ። ነገር ግን ማለት ነው ፋይል የለውም አያችታል። ትክክለኛ ፋይል ቢኖረ ኖሮ ለእኛ ያሳያል፣ ለብሩኬ የሚያሳያል። ነገር ግን የዓመተ ምሕረት ኮሜንት እያወጣ ሀይሜና ብሩኬን ለማለያየት እንደተነሳ ያኛው ይሄ ምንድን ነው ጉቶ ነው ምንድን ነው? ወይ ጉቶ በሉት ወይም ደግሞ ኩሩንቺ ትበሉት ማለት ነው፣ ይሄ ዳን የተባለው ማለት ነው። እና በዛ ላይ ደግሞ ብሩኬን የምር ይፈራሃል። ለምን መሰለ? ሀይሚ አንቺ ስላለሽ ነው፣ አንቺ ስላለሽ ነው እያለ ነበረ፣ እየሸሸ ወደ ኋላ እየሄደ ነበረና እና ሀይሚ አንቺ ስላለሽ ነው ብሩኬን አነካም። ሀይሚ አንቺ ሂጂ እና ማረገውን እናያውቃሉ እያለ ነበረ። እና ያም ሆነ ይህም ማለት ነው እንግዲህ ብሩኬ ዛሬ ማለት ነው በደንብ ጥፍጥፍ ብታረገው ልኩን ይገባ ነበረ። ይገባ አይደለ። ምክንያቱም ያለ ስም የሰጠው ያላደረከው ነገር ነው አድርጓል እያለ የነበረው ማለት ነው። አንተና ሀይሚን ለማለያየት የማይፈነቅለው ድንጋይ የለውም እና ሴት ልጅ ላይ ነው እንጂ የሚያምረው እንደዚህ ወሬ ማመላለስ ምናምን ማለት ነው። ሴት ልጅ ለራሱ አያምረው ወንድ ልጅ ላይ ደግሞ በጣም ነው የሚያስጠላበት። ስለዚህ እንግዲህ ቤተሰብ ዛሬ እንግዲህ ድብድቡ ምርጥ ነበረ። ነገር ግን ብሩኬ ስር ቁጭ ያልከው ጊዜ ማለት ነው ምንድን ነው እንዴት ነው የምታርጉት እናንተ ድብድብ እንደዚህ ነው እንዴ? በደንብ ብትደባደቡ አሪፍ ነበረ። በተረፈ ነው የቤተሰብ ሰላሞች ይብዛልኝ።